አሳለፉን እርቃናችን እናወልቀው። ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ነው ነበርኩ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። የዚች አንዲት ነፍስ ታሪክ ከአገር በርካታ ነውሮች መካከል አንዱ ነው። ደግሞም የበዳዮችን ነውር ብቻ ሳይሆን የተመልካቹን ገመናም የገለጠ ሆኗል። በጋራ ማዕዘን የቸገረው አገር ተበዳይ የደረሰባትን ስቃይ ለመናገር ስትደፍር ድራማ ነው ብሎ የሚናገር የዘመን ገመና። ሳይንሳዊነትንና ምክንያታዊነትን ለማስፈን ይተጋል ተብሎ የሚጠበቅበት ደግሞም ዩኒቨርሲቲ የሚልን ስም የሚያመለክተው የደምቢዶሎ ዩኒቨርሲቲ ብርቱካን ላይ የተፈጸመውን ጥቃት እሷም ላይ የደረሰውን በደል ከማውገዝ ይልቅ ስሙ ባልተጠቀሰበት ሁኔታ እየዛ ተብቅ ብሏል። ከዩኒቨርሲቲው መግለጫ በፊትና በኋላ ጉዳዩን ያልተፈጸመ ለማድረግ የጣሩ ማስረጃ አቅርቡ በማለት ሊሞግቱ የዳዳቸው አእምሮና የሚያዝን ልብን ያልታደሉ የጭካኔ ሰዎች በዝተው መታየታቸው እነዚህ በእርግጥ ከደፋሪዎቹ በምን ይለያሉ? የሚልን ጥያቄ ያጭራል። ሴትነቷ ለጥቃት የዳረጋትን ጾታዋ እንዲህ ላለ መከራ ያበቃትን ሴት ለደፋሪም ለተደፋሪም ብሔርና ዘር የሚመድቡ የጭካኔ አድባራት ጽፈው ይለጥፋሉ፣ ሚዲያም ላይ ቀርበው ይናገራሉ። ከመወዳት እናት ተፈጥሬ ያለሁ የሚል የመወዳትም ሴት አለችኝ የሚል ደግሞም የማፈቅራት ሚስትና ጓደኛ አለችኝ የሚል አክስቴ ባትኖር ሕይወት የዚህ ደረጃ ላይ አይደርስም ብሎም የሚናገር ሰው እንደ ብርቱካን ላሉ ሴቶች ለማዘን ከሴት መፈጠሩ ከሴት መፍጠሩ ሴት መፍጠሩና ከሴቶች ጋር መኖሩ እንዲሁም ሴት መሆን ብቻውን በቂ አልነበረምን? ብርቱካን ከእነዚህ ወገኖቹ እንደ አንዷ ብትሆነስ ብሎ መጠየቅ ለእነዚህ ህሊናቸውን ለሸቀጡ ሰብአዊነትንም ላልታደሉ የቁም እንስሳት የሚመጥን ጥያቄ ሊሆን አይችልም። ብርቱካን ኃላፊነት ወስዳ የደረሰባትንም በደል በእንባ ታጅባ ስትናገር ማስረጃ ታቅርብ የሚል የዘመን መንጋ እሷ በቴሌቪዥን ቀርባ ይህንን በምትናገርበት ዋዜማ ከአዲስ አበባ መቶ ኪሎ ሜትሮች ርቀት ላይ ታግድተው የተወሰዱ ሰዎች በሚሊዮን ገንዘብ እየተጠየቀባቸው ነው። ቤተሰብም በየእምነት ተቋማቱ ልመና ላይ ተሰማርቷል። እኒህ በምስሉ ላይ የሚታዩ አባት ልጃቸው እንደ ብርቱካን ታግታባቸው እየለመኑ ነው። አሊዶሮ በተባለ ቦታ ላይ ከገብረ ጉራቻ ወጣም ብሎ የታገቱት መንገደኞች ዛሬ እንደ ብርቱካን በሕይወት ሊተርፉ የሚችሉበት ዕድል መኖሩን ቤተሰቦች እየተናገሩ ናቸው። ታግታ ስለተደፈረችው ብርቱካን ማስረጃ የሚጠይቀው መንጋ ወደ ደብረ ማርቆስ ሲጓዙ ባሳለፍነው ሳምንት የታገቱት ሰዎች ደብዛቸው መጥፋቱን እነ ቢቢሲ ዘግበውታል ብሎ ቢጠየቅ ቢቢሲንም ማስረጃ ቅርብ ብሎ መናገሩ አይቀርም። እነዚህን ሰዎች ለማስለቀቅ የብልጽግናው አገዛዝ አንዳች ጥረት አላደረገም ስለገታውም አንድም ቃል አልተነፈሰም። እንኳን አገር አቋራጭ መንገዶችን የግለሰቦችን ሕይወትና ደህንነት የመጠበቅ ግዴታ ያለበት መንግስት፣ ከአዲስ አበባ ወደ ጎጃም የሚሄድ አውቶቡስ ሙሉ ታፈነ ሲባል አይደነግትም። በታገቱት ሁለት አውቶቡሶች ውስጥ የነበሩ ሴቶች፣ ከእነዚህም መካከል ያሉ ሕፃናትና አዛውንቶች ምን እየተደረጉ ይሆን የሚለው አያሳስበውም። ይልቁንም ደስ እያለው እንደሚሰማው መጠራጠር አይቻልም። ዛሬ መጠቃትንና ማጥቃትን ከብሔር ጋር አገናኝተው የሚናገሩ ጉዶችም ስለ ብርቱካን መታገትና መደፈር ማስረጃ እንዲመጣ እየጠየቁ ናቸው። ይቺ ልጅ አባት የሌለው ልጅ እያሳደገች በልመናም እየኖረች ካልባሰ በቀር ከሰው ፊት የማይቀርብን ታሪክ ወደ ሚዲያ ለማምጣት የደፈረችን ልጅ ማስረጃ ታቅርብ ለሚሉ ሰዎች አገሪቱ እንዲህ ያለ ነውር የማይፈጸምባት ነች እያላችሁ ነው ወይ የሚል ጥያቄ ቢነሳላቸው ጉንጭ አልፊ ነው። አስገድዶ መድፈርን ፈቅደውና ይሁን ብለው ያሰማሩት የእናንተው ጠቅላይ ሚኒስትር እኒያ ንግግር የፊርማ ነው የሚሉት መሪያችሁ አይደሉምን? የሚል ጥያቄ ማንሳት ተገቢነቱ አስተዋይ አእምሮ ላላቸው ብቻ ነው። ሴቶች እኮ አሁን በወንድ የተደፈሩት፣ የእኛ ወታደሮች ግን በሳንጃ ተደፍረዋል። እንዲህ ያለ የመደፈሪ ሁኔታ የሰጡት ጠቅላይ ሚኒስትሩ ስለ እገታም ሆነ ስላስገድዶ መድፈር ስለተጠቁ ሴቶችና እናቶች ቃል ተንፍሰው አያውቁም። በዚህ ትእዛዛቸው ብቻ ከሺህ በላይ ሴቶች መደፈራቸውን ዋሽንግተን ፖስትና ዘጋርዲያን ጽፈዋል። መቶ ሺህ ሴቶች እንድደፈሩ ወንዶችም እንድደፈሩ ዳግመኛ ማህፀንሽ ዘርን እንዳይተካ እናደርጋለን እያሉ ነውር የሚፈጽሙ ወታደሮችን ያሰማሩት ጠቅላይ ሚኒስትር የሚመሩት ሀገር፣ ለመደፈር ማስረጃ አምጡ እያለ ሊሞግት ቢዳዳው፣ ለመታገትም እማኝ ጥሩ እያለ ሊከራከር ቢሞክር የሚገርም ላይሆን ይችላል። እንዲህ ያሉ ነውረኞች ከዚህ በፊትም ሲያደርጉት የነበረ ጉዳይ ነው። በመጀመሪያ ወንጀሉን ሲክዱ አልተፈጸመም፣ ውሸትም ነው እያሉ ሲከራከሩ፣ በመቀጠልም ማስረጃ ሲቀርብ ምክንያትም ሊሰጡት ሲሞክሩ መስማት የተለመደ ነገር ነው። ብርቱካን ላይ የደረሰው በደል ማስረጃ የሌለው ፈጠራ ነው ቢባል እንኳን አገሩ ላይ ያለው እውነት በየቀኑ መታገት፣ በየቀኑ መደፈር አይደለምን ተብለው ቢጠየቁም ምላሻቸው የተለመደው ክህደት ነው። ይህንን ንጉሱ ጥላሁንም ሬድዋን ሁሴንም ብርሃኑ ጁላም፣ በአጫ ደበሌም፣ ደመቀ መኮንንም ሲክዱት የነበረ አብይ ግን ምክንያት ሲሰጡበት የነበረ ጉዳይ ነው። ከጠፉ ልጃገረዶች ይልቅ የተቀጠፉ አበቦች የሚያሳስባቸው ገዢዎች ለአንዲት ሴትና ለአንድ ሰው ሕይወት ያላቸው ዋጋ ለአዲስ አበባ ሳርና ዘንባባ ካላቸው አታይ እንደማይበልጥ ስለ እገታና መደፈር ሲጠየቁ ስለ አበባ ተጨንቀው በሰጡት ማብራሪያ አሳይተዋል። ጥቂት ማሳያዎችን እናስታውስ። በዚያ አፍላይ መንጋነት ዘመን፣ በዚያ የደቦ ፍርድ መንግስት ታገዝ በሆነበት ወቅት ሴት የደንቢዶሎ ዩኒቨርሲቲ ተማሪዎች ታግተው ደብዛቸው ሲጠፋ ጠቅላይ ሚኒስትሩ በፓርላማ ተጠይቀው የሰጡትን ማብራሪያ እናስቀድም። መጀመሪያ ግን ጥያቄው፣ ደምቢዶሎ ዩኒቨርሲቲ በተፈጠረው የጸጥታ ችግር በማምለጥ ላይ የነበሩ የዩኒቨርሲቲ ተማሪዎች አጋቾቹ እነማን ናቸው? የታገቱ ተማሪዎች በምን ሁኔታ ላይ እንደሚገኙ ማብራሪያ እንዲሰጡኝ ይጠይቃለሁ። አመሰግናለሁ። እኒህ ፓርላማ አባል እንዲህ ብለው ሲጠይቁ የኢትዮጵያ እናቶች ይጸልዩልኛል የሚሉት ጠቅላይ ሚኒስትር ለእነዚህ ለታገቱ ተማሪዎች እናቶች ሞራል እንኳን የሚጨነቅ ከአንድ አገር መሪም የሚጠበቅ ምላሽ ይሰጣሉ ተብሎ ቢጠበቅ ልክ ነበር። ጠቅላይ ሚኒስትሩ ግን የመለሱት መልስ አገትሁ የሚል የለም በማለት የታጋች ቤተሰቦች ራሳቸው ውሸተኛ መረጃ እያሰራጩ እንደሆነ አድርገው ጠቆሙ። መታገታቸውን እኔ አገትኩ የሚል የለም፣ ተጎድተዋል እንዳይባል በሁሉም ቀበሌ በሁሉም ወረዳ በተደረገው አሰሳ ተጎድቶ የተገኘ ሰው የለም። ችግር አልደረሰባቸውም አሉ ደግሞ እንዳይባል ልጆቹ ቤተሰብ ጋር ያልደረሱ አሉ። ሳይጎዱን ተጎዱ የሚነገረው እንደተጠበቀው ሆነው ይህ የፓርላማ ውሎ በሚከናወንበት ሰሞን ዋናው የማህበረሰቡ መወያያ አጀንዳ እነዚሁ በታጣቂዎች የታገቱት ተማሪዎች ነበሩ። ጠቅላይ ሚኒስትሩ ግን የታገቱትን ሴት ተማሪዎች አገትሁ የሚል የለም ብለው ምንም ድንጋጤና ሐዘኔታ በሌለው ሁኔታ ከመለሱ በኋላ በብስጭት የተናገሩት ከቦሌ ጎዳና ላይ ተሰረቁብኝ ስላሏቸው ሀያ ጣባ አበባዎች ነበር። አንዳንዶች የገጽታ ግንባታ ስራ ስለመሰላቸው ከአበባ ውስጥ ምርጥ ምርጡን የፈካውን ብቻ ለሊት ይወስዱብናል። የሚያስቅ ነገር አይደለም፣ በጣም ያሳዝናል። ከተጠለፉ ልጃገረዶች ይልቅ የተቀጠፉ አበቦች የሚያሳዝናቸው ጠቅላይ ሚኒስትሩና አመራራቸው በአገሪቱ ውስጥ እገታ ተንሰራፍቶ አስገድዶ መድፈርን በርክቶ የዜጎች ሕይወት አደጋ ውስጥ እንዲገባ ልዩ ልዩ ስልቶችን ይጠቀማሉ ከታጣቂ ኃይሎች ጋር የገቡበትን ጦርነት ማሸነፍ ሲሳናቸው ታጣቂ ድርጅቶችን ማሸነፍም ሲያቅታቸው በትይዩ የመንግስት ፋኖ የመንግስት ኦላ በማሰማራት እገታና አስገድዶ መድፈር እንዲፈጸም ያደርጋሉ። ከውጭ አገርም ጦር ያመጣሉ። ይህንን የሚያደርጉትም ሸኔ ያደረገው ጽንፈኛው ፈጸመው በማስባል ታጣቂ ድርጅቶችን ከህዝብ ለመነጠል መሆኑ ነው። ይህንን በምርመራ ሪፖርቱ ያጋለጠው ዋሽንግተን ፖስት ነው። ይህ በምስሉ ላይ የሚታየው የዋሽንግተን ፖስት የግንቦት 21 2023 ዘገባ በኦሮሚያ ውስጥ የሚንቀሳቀሰውንና መንግስት ሸኔ እያለ የሚጠራውን ታጣቂ ኃይል በሕዝብ ለማስጠላት አገዛዙ አንድ ፈቃድ አብደሳ የተባለን ግለሰብ ኃይል አደራጅተህ በኦሮሚያ ውስጥ ሸኔ ነኝ እያልክ አግት ዝረፍ ግደልም ብሎ እንዳሰማራው ያትታል። እነዚህ ፈቃድ አብዲሳ የሚመራቸው የመንግሥት ሸኔዎች የተሰጣቸው ተልኮ ሰዎችን ማገት በተለይ የአማራ ተወላጆችን መግደልና ማፈናቀል መሆኑን በዝርዝር ያስነብባል። ሮይተርስ ደግሞ በሽመልስ አብዲሳ የሚመራና በጠቅላይ ሚኒስትሩ የበላይ ጠባቂነት የሚሰማራ ኮሬን ገኛ የተሰኘ በዋናነትም በኦሮሚያና በአዲስ አበባ ሰዎችን የሚያግት መንግሥታዊ መዋቅር መኖሩን በምርመራ ዘገባ ማረጋገጡ አይዘነጋም። እንዲህ ያለ መንግሥትና አመራር ባለባት ኢትዮጵያ ውስጥ የሚኖሩ ሰዎች ዛሬ እንደ ብርቱካን ያሉ ሴቶች ስለ መታገታቸውና መደፈራቸው ሲናገሩ ማስረጃ አቅርቡ እያሉ ይሞግታሉ። የሰው ነፍስ ረክሶ በሊቢያ በረሃዎች ይሰማ የነበረ የአጋቾች ድራማ፣ በሲሲሊ ማፊያዎች ድርሳናት ላይ ይታወቅ የነበረ ታሪክ፣ በናይጄሪያ የቦኮሃራም ዘገባዎች ላይ ይነገር የነበረም ጥፋት ዛሬ ከኢትዮጵያ ዋና ከተማ አዲስ አበባ ጥቂት ኪሎሜትሮች ርቀት ላይ የሚፈጸም ተራ ተግባር ቢሆንም ይህንን ወንጀል ከማውገዝ ይልቅ ይህንን ነውርም ከማነወር በላይ ማስረጃ የሚጠይቁ የዘመን ጉዶች በርክተው ታይተዋል። የታጋች ቤተሰቦች ገንዘብ እንዲያስገቡ የሚጠየቁት በመንግስት ባንክ ነው። አጋቾች ደውለው ትዕዛዝ የሚሰጡት መንግስት በሚያስተዳድረው ቴሌኮም ነው። ዘኢኮኖሚስት የብልጽግናው መንግስት ሹሞች ይህንን ለማስቆም ጥረት እንደማያደርጉ በጉዳዩም ላይ መናገር እንደማይወዱ ቢገልጽም ራሳቸው የሚሳተፉበትንና የገቢያቸው ምንጭ የሆነን ነገር ለማስቆም እንዴት ሊሰሩ ይችላሉ ብሎ ግን አልጠየቀም። የተቃዋሚዎቻቸውን የስልክ ውይይት ሲያዳምጡ የሚያድሩ ጠቅላይ ሚኒስትር ተቾቻቸው ከየቤታቸው እየታፈኑ ወደ እስር ቤት እንዲወሰዱ ትዕዛዝ የሚሰጡ የአገር መሪ ባሉባት ኢትዮጵያ አጋቾች በቀጥታ ስልክ ደውለው የማስለቀቂያ ገንዘብ ሲጠይቁ ግን ለመንግስት ባለስልጣናት ጆሮ ገባ አይሆንም። አጋቾች አንድም በመንግስት የተሰማሩ ወይም ለስልጣን የማያሰጉ እስከሆነ ድረስ የሴቶችን ገላ ጦር ሜዳ ቢያደርጉ የድሃን ልጅም አግተው ገንዘብ ቢጠይቁ የሚቆጣቸው የለም። ሰሞኑን በኦሮሚያ የተፈጸመው ሁለት የአውቶቡስ እገታዎችን በማስመልከት ዘገባ የሰራው ቢቢሲ መቶ ሰዎች ታግተው በጠፉበት በመቶ ሺዎችና በሚሊዮኖችን በሚጠየቁበት በዚህ ወቅት የመንግስት ኃላፊዎች ስለ እገታዎች እንዲነግሩኝ ልጠይቃቸው በሞክር አልተሳካልኝም ብሏል። ዘኢኮኖሚስት በበኩሉ የብልጽግናው አገዛዝ ስለ እገታ ታጋቾችና አጋቶች አይናገርም በማለት ገልጾታል። በእርግጥም መንግስት ስለ እገታ ለመጨረሻ ጊዜ ያወራ በ2012 ዓ ም ደምቢዶሎ የተፈጸመውን እገታ አስታኮ ነበር። ያኔ ንጉሡ ጥላሁን አስለቅቀናል ብለው የዋሹበት ተመስገን ጥሩነህ ተለቀው ከቤተሰቦቻቸው ተቀላቅለዋል ብለው የቀጠፉበት አብይ ሱዳን ሳይሄዱ አይቀሩም እያሉ ያፌዙበት መንግስት ስለ እገታ በይፋ የተናገረው የመጨረሻው ንግግር ነው። እና ከአካባቢ ህብረተሰብ ጋር በመወያየት የተለቀቁ ተማሪዎች አሉ። መረጃ አለን። ታግተው ከነበሩ ተማሪዎች ውስጥ አስራ ሶስት ሴቶችና ስምንት ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። የአገዛዙ ባለሟሎች ውሸትን የመግዣ ፖሊሲ አድርገው ከመተግበራቸው የተነሳ የታገቱትን ሰዎች አስለቅቀናል እስከ ማለትም ደርሰዋል። ይህንን የውሸት መረጃ እንዲናገሩ ደግሞ መመሪያ የሚሰጣቸው በዋናነት የጠቅላይ ሚኒስትሩ ጽህፈት ቤት መሆኑን ዛሬ በቁዘማ ላይ የሚገኙትና የቀድሞው ተደማሪና ደማሪ ንጉሱ ጥላሁን በሰርግም በክርስትናም ላይ ለሚያገኟቸው ወዳጆቻቸው የሚናገሩት ሆኗል። በ2012 ዓ ም ጥር የመጀመሪያ ሳምንት ጠቅላይ ሚኒስትር አብይ ወደ ጀርመን በርሊን ለአንድ ስብሰባ በተጓዙበት ወቅት በኢትዮጵያ ሶማሊያ የማህበራዊ ሚዲያ ተጠቃሚዎችና ተርታው ማህበረሰብ ጭምር ከደንቢ ዶሎ የታገቱትን 27 ተማሪዎች አጀንዳ አድርጎ በመንግስት አቅመ ቢስነት ላይና ለምን እነንትናን ልካ ያስገባልንም እያለ የጦርነት ቀስቀሳና የጥላቻ ትንተናዎችን ይሰጥ ነበር። ጠቅላይ ሚኒስትሩም ያ በመደመር ሰበብ ፈጥረት የነበረው መንጋ እንደተነሳባቸውና ቅር እያለው እንደሆነ ሲያውቁ በወቅቱ የፕሮፓጋንዳ ሰራተኞቻቸው መካከል አንዱ የነበሩትን ንጉሱ ጥላሁንን 21ዱን አስለቅቀን ስድስት ይቀሩናል ብለህ ተናገር በማለት አዘዟቸው። አቶ ንጉሱም ሱፋቸውን ለብሰው መነፅራቸውን አጥልቀው ኢቲቪ ስቱዲዮ ተገኙና ይህንኑ የታዘዙትን ውሸት አስተጋቡ። በዚህ መልኩ የራሳቸውን ሹማምንት በሐሰት እንዲናገሩ ያደረጉት ጠቅላይ ሚኒስትሩ ጥር 2 ቀን 2012 ዓ ም 21 ታጋቾችን አስለቅቀናል ብለው ንጉሡ ጥላሁን ከተናገሩ ከ23 ቀናት በኋላ ራሳቸው ፓርላማቸውን ሰብስበው ያገኘነው ነገር የለም ብለው ተናገሩ። ውሸትን እንደ መንግስታዊ የመግዣ ፖሊሲ የያዙት ገዢዎች ያልተለቀቁትን ሰዎች ተለቀዋል የሚል ቅጥፈት በማስነገር ጠንካራ መንግስትና አሰራር ያላቸው ለማስመሰል ጥረት አድርገው ነበር። በታጋች ቤተሰቦች ስነ ልቦና ላይ የፈጸሙት ጨዋታ ግን በዚህ አላበቃም። ንጉሡ ጥላሁን በኢቲቪ አቶ ተመስገን ጥሩነህ በአማራ ቴሌቪዥን ቀርበው አስለቅቀናል ካሉ በኋላ ልጄን ወይም እህቴን ስጡኝ ብለው አዲስ አበባ የሄዱ የታጋች ቤተሰቦች እንዲታሰሩ ተደርገዋል። ሁለት ጊዜ የተ ጨከነባቸውና ሳይለቀቁ ልጆቻቸው ተለቀዋል ተብሎ የተነገረባቸው ቤተሰቦችም በእንባ ታጅበው መንግስትን ይማጸኑ ነበር። ምን አቅም አለኝ? አቅም የለኝም። መከረናች አስተምር ይወጣልኛል ብዬ አላውቅም። እኔ እንግዲህ እንዲ እግዚአብሔር ቢሰማነ መንግስትም ቢራራልና ቢሰዱልና እያለ ነው። እበላይ ነሽ። ይህ ነበር ልብና ልጄን ወይኔ መንግስት ተረከባቸው ተብለን ነበር። አሁን ወሬ ሆኖ ቀረ እንጂ፣ ኦሃ ልጆቻችን ይመለሱልን፣ ሴት ልጆች አሉኝ፣ የኢትዮጵያ እናቶች ይጸልዩልኛል፣ እናቴ ተወደኝ ነበር፣ ወዘተ ሲሉ የሚደመጡት የሀገሪቱ ጠቅላይ ሚኒስትር እንዲህ ባለ መንገድ በእናቶችና ቤተሰቦች ላይ ግፍ የፈጸመ ፕሮፓጋንዳ አሰርተው ቅስማቸውን ሰብረውታል። ታግቶባችሁም ዝም በሉ በሚል መንፈስ የሚነገረውም ሆነ አስለቅቀናል የሚለው የውሸት መንግስታዊ ሪፖርት አሁንም ቀጥሎ ዛሬ ደግሞ ተበዳዮች በደላቸውን ሲናገሩ ማስረጃ አቅርቡ እየተባለ ነው። ባሳለፍነው ሰኔ መጨረሻ ከደባርቅ ዩኒቨርሲቲ ወደ ቤተሰቦቻቸው ሲመለሱ የታገቱትን ተማሪዎች አስለቀቅን ሰባት ብቻም ቀሩን ያለው የኦሮሚያ ክልላዊ መንግስት ነበር። የራሱን መንግስታዊ ሸኔ አሰማርቶና ጠቅላይ ሚኒስትሩና ሽመልስ አብዲሳ ይመሩታል በተባለለት የኮሬን የገኛ መዋቅር ሰዎችን የሚያግተው አገዛዙ በኦሮሚያ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ የቀድሞ ደማሪና ተደማሪ ንጉሱ ጥላውን ያሉትን ደግመው 160 ሰዎችን አስለቅቀን ሰባት ቀሩን ብለው ዋሽተዋል። ብልጽግናዎች ሲዋሹ አቅደው አስበውበትና ይሁነኝ ብለው ግን ለዛሬ ዓላማ ብቻ ነው። የዕለት የዕለቱን የሚያስቡ ገዢዎች እንዲህ ያለ ቅጥፈት እየተናገሩ በህዝብ ስነልቦናና ልቦናና ኑሮ ላይ የሚፈጥሩት ቀውስ አያሳስባችሁም? ዘኢኮኖሚስት በኢትዮጵያ ውስጥ እገታ ለምንበዛ ይልና ይጠይቃል። ለዚህ ከሚያስቀምጣችሁ ምክንያቶች አንዱ የመንግስት አቅመቢስና ደካማ መሆን ነው። በእርግጥ ኢትዮጵያ ባለፈችባቸው ውጣ ውረዶች ሁሉ እንዲህ ያለ ደካማና ለዜጎቹም ኃላፊነት የማይሰማው ራሱን እንችሎም የህዝብ ደህንነት አደጋ የሆነ መንግስት አጋጥሟት የሚያውቅ አይመስልም። የራሱን ታጣቂ ቡድን ፈጥሮ የሚያግት መንግስት ብቻ ሳይሆን እንዲህ ባለ መልኩ አውቶቡስ ሙሉ መንገደኛ የሚያግት ይቅርና አንድ ሰውም ይዞ የሚሰወር ሽፍታ የነበረ ስለመሆኑ የተጻፈ ነገር የለም። እጅግ ደካማና ጨካኝ የሆነው አገዛዙ ግን ደካማ መሆኑን እንኳን አያምንም። ተበዳዮች ነፍሳቸው ተርፎ ለታሪክ ነጋሪነት ሲበቁ ደግሞ ማስረጃ አቅርቡ የሚሉ መንጋዎች አየሩን ሞልተውታል። ብርቱካን ላይ አጋቾችም ሆኑ ደፋሪዎች የፈጸሙት ብቻውን አልበቃም። ማስረጃ ይምጣልን የሚሉ ሰዎችም የደፋሪዎቹን እድል ቢያገኙት ተመሳሳዩን ከማድረግ የማይመለሱ መሆናቸውን አሳይተዋል። ለእሷ ከማዘን ይልቅ እንዲህ ባለው ነገር ላይ ለመረባረብ የሚደረገው ጥረት፣ ማስረጃ ታቅርብ የሚለው ውትወታ አንድ ዓላማ ግን አለው። እሱም ያስደፈርናችሁ፣ የደፈርናችሁና የበደልናችሁ ሁሉ ወጥታችሁ መናገር አትችሉም፣ እንዲህ እያልን ድራማ ነው ውሸትም ነው እያልን እናካልባችኋለን በማለት ተበዳዮች እንዳይናገሩ ለማድረግ ነው። ገድለው አስከሬን የማይሰጡት ሰዎች ደፍረውም በደላይን ነገር እያሉ ናቸው። መልካም ሁሉ መመኘት፣ በዚሁ እንሰናበታለን።